ሁለቱም ደጋፊ ነኝ። ምንም እንደሚደርስባቸው አልፈልግም፣ ምክንያቱም ኢትዮጵያዊ ናቸው። እንደኔ አበሻ ስለሆነ ሶ ምንም እንደሚደርስባቸው አልፈለግም። እና ምንድን ነው ዛሬ ሀሳቤ ሩታዬ እንግዲህ አገሩን ለቃ ወደ ቤተሰቦቿም ይሁን ወደ ጓደኞቿም ይሁን አይዶትሮ አናቅም የሆነ ቦታ ሄዳለሽ ማለት ነው። አብረሽ እንግዲህ ተመልሶ መጥቶ ምን አይነት ቪዲዮ እንደሚሰራ ምን ሊያውራ እንደሚችል ሳስበው ግራ ገብቶኛል ማለት ነው። ስለዚህ ሁላችንም ቢታረቁ እጅግ በጣም ደስ ይለናል። እንግዲህ ሩታዬም የኔ ቆንጆ እንደ ህንድ ፊልም ነው የሆናቸው ማለት ነው። ህንድ ፊልም ላይ አብዛኛው ጊዜ ስናይ እርጉዝ ይሆናሉ። እርጉዝ ሆኖ አንድ ጊዜ ሆዳቸው ትልቅ ሳይሆንም ወደ ሆስፒታል ይሄዳሉ። ከዛ በኋላ ወለዱ ተብሎ ትንሽዬ ህጻን ያሳቅፋሉ። ሶስተኛ ፓርት ላይ ወይም አራተኛ ፓርት ላይ ወይም አምሳ ሁለት አምሳ አራት ክፍል እያሉ ልጁ ትልቅ ሆኖ እኔን ይደርሳል። ማሽን እንደተወለደ ሳያቅ፣ ማሽን እንደተረገዘ ሳያቅ መች እንደተወለደ ሳይታወቅ ከእኔ ይበልጣል ማለት ነው። ግን እሱ ምንድነው ፊልም ነው ማለት ነው። አሁን እኔ ራሴ ፈርቻለሁ። ረትዬ እንዳረገዘች ሆዷ ምንም አያስነቃ። ምክንያቱም ከዚህ በፊትም የሆነ ከአቡሽ ነው ምናምን ከሚባልሽ ጋር ቪዲዮ ሲሰሩ አርግዣለሁ ብላ ሆዶን እንትን ብላ አብርሽን ፕራንክ ስታረግ ከዛሬው ቀን የዛን ቀን ሆድ እጅግ በጣም ይበልጣል ማለት ነው። እና የዛን ጊዜ የነበረው ህፃን አስወገዳችሁ ወይስ ተወለደ? እና ይሄም እንደሚመስለኝ ከሆነ አይኖ ፕራንክ እየመሰለኝ ነው። እናንተ ምን እየመሰላችሁ ነው? እየና ብርሽዬ እየና የና ሩትዬ ነገር ድራማችሁ አያልቅባቸው። በጣም ያስቀናል። በጣም ጥሩ ነገር ነው ብቻ ቢሆንም የነሱ ድራማቸው አያልቅም ግን በነገራችን ላይ በጣም በጣም እኔ በጣም ነው ያደነኳቸው ማለት ነው። በጣም ከልክ በላይ ማለት ነው። ምክንያቱም በጣም ነው ጎበዝ ናቸው። የምሬ ነው የምላቸው። አይዲያ አይጠፋቸውም። አይዲያ አይጠፋቸውም። አንዱን አይዲያ ሲጨርሱ ቻናላቸው በረድ ዶላር አናስ ስትል የሆነ ነገር ይፈጥራሉ። በጣም እኔ ጀግኖች ናችሁ በርቱ ነው ምለው። እንደውም ይህንን አይዲያ ከጨረሳችሁ በኋላ የሆነ ነገርም ፍጠሩ። እንዶም ማለት ነው የተረገዘ ህፃን ያብርሽ አይደለም ብላችሁ አምጡት። የምሬ ነው ናችሁ እናንተ ላይ ትክክለኛ አይሆን እንጂ በቃ ድራማ ነው ድራማ እየተሰራ አይደል እንዴ? ተረገዘ ተደፈረች ለሰባት ተደፈረች ለስምንት እንዲሆነች ብዙ ነገር እየተሰራ ነው። በቃ ድራማ ነው፣ ምንም ማድረግ አይቻልም። ስለዚህ እናንተ ህይወት ለትክክል ሆኖ አይፈጸም እንጂ አድርጉ። እውነቴን ነው እምላችሁ ስሩ። እንዴ አገራችሁ ለቁጭ ብላችሁ ለምን ትሰደዳላችሁ? የተሰደድነው እኛም ጫንቆናል ሆናልየምናረገው በቃ ማታ ቀን በቀንንጮ ጭንቅ የሚያደርግ ላይ ነው በርቱ ነው ምሎ እንደኔ ሀሳብ ከሆነ እንዲሁም ኢትዮጵያ ላይ ብዙ ዩቱበሮች መፈጠር አለበት። ምክንያቱም በዩቱብ ቢዝነስ ከጠቅላይ ሚኒስትር አብይ አህመድ አደለም የሚያገኙት ከውጭ ሀገር ነው። በዩቱብ ሲሰራ ይመጣልን ገንዘብ ይመጣልን ማለት ነው። ስለዚህ ስሩ ነው የምለው። ማንም ተነስቶ ይስራ። እኛ የመዳም ቅመሞች እናይላችኋለን፣ እናበረታታችኋለን ማለት ነው። የምር እኔ በጣም ደስ ብሎኛል። እውነቴን ነው እምላችሁ እነሱ አሁን እንደዚህ ሚዲያ ላይ ባይወጡ ብዙዎች አሁን አብረሽ ትምህርት ተቋርጦ ነው። ሩታም ትምህርት ተቋርጣለች። ወንድሞቹም እንደዚህ አያችሁ። የአብረሽ እህታችሁ ያች ትልቋ አረብ ሀገር ከምሰራበት ቦታ ነው ሄደ። ኢትዮጵያ ደርሰን ለመመለስ ሄደችው ነው ምን ሆነች? በዚያው ሚቱ አስለመዷት። የዩቱብ ቢዝነስ የዩቱብ ገንዘብ ስታይ ምንድነው ከአረብ ሀገር የሚበልጥ ስለሆነ ቀረሽ ማለት ነው። እንደዚህ አይነት አጋጣሚ ለኛም አስለምዱ ነው ምሎ። ውዶቼ ዛሬ ፈታ ላረጋችሁ ይዤ የመጣሁት ይሄንን ቪዲዮ ይመስል ነበር። ለቻናል አዲስ የሆናችሁ ካላችሁ ቤተሰብ እያረጋችሁ ታቱን ይኸው እና ከእናንተ ጋር እያወራሁት ጀለስ እየተመተነው እና ውጭ እየተባልኩኝ ነው ማለት ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ አመሰግናለሁ። ባይ ባቻው መልካም ቀን። ቢያምም ጨክነሽ መሄድ ግድ የሚሆንብሽ ጊዜ አለ። መገኘትሽ ተራ ነገር የሆነበትን ሰው እንዴት ስለመኖርሽ ልታስረጁ ትችላለሽ? ስፋትሽ ምን ያህልና የት ድረስ እንደሆነ እስክትሄጂ ድረስ ያልገባውን ሰው እሱን በመፈለግ ምን እየሆንሽ እንደነበር በምን አይነት ቃል ልትገልጭለት ትችላለሽ?